አርቲፊሻል የበላይነት አያዛልቅ። አሁን ላይ እስራኤል የሚሊተሪ የበላይነት፣ የዲፕሎማሲ የበላይነት ይዣለሁ ብላ ታስባለች፣ ቦታው ላይ ቀጠናው ላይ ማለት ነው። ይሄ ግን አርቲፊሻል የበላይነት በመሆኑ ዘላቂ አይደለም ነው። ለምን ከተባለ የእስራኤል ጥንካሬ አሜሪካ ላይ እንደ አልቅት በመለጠፍ ላይ የተመሰረተ ነው። አሜሪካ ድጋፏን ካነሳች እስራኤል ሙሉ በሙሉ የማትወጣው ችግር ውስጥ ነው የምትገባው። በቀን 19 ሚሊዮን ዶላር እርዳታ ስታደርግ ቆይታለች፣ በየቀኑ ማለት ነው። አሜሪካ ከራሷ ዜጎች ጉሮሮ ላይ የነጠቀች ማለት ነው። የሆምለስ ችግሯን መፍታት የምትችልበትን እድል እስራኤል ላይ የደገፈች ነው። የእስራኤል አምላክ ምናምን ሲሉ አያለሁኝ ብዙ ጊዜ አማርኛ ኢትዮጵያ ላይ እና ልክ እስራኤል በኃይሏ የቆመች ምናምን ይመስላቸዋል። አሜሪካ አንድ ቀን ድጋፏን ብታነሳባት ምን እንደምትሆን የማትታወቅ ሀገር ናት። አሁን ያለችው በአሜሪካ ድጋፍ እንጂ እነሱ እንደሚያስቡት እግዚአብሔር ምናምን ረድቷት ምናምን አለ። አሜሪካ የምትባል ግፈኛ አካል አለች። ያቺ ግፈኛ አካል በተለያዩ ምክንያቶች ስለምትደግፋት እና ያለ ገደብ ድጋፍ ስለምታደርግላት ብቻ ነው ያለችው ከተቀየረ ሙሉ በሙሉ እስራኤል አንዲት ሚጢጢ ሀገር ናት። ምንም አቅም ያላትም አይደለችም እንደሚታሰበው ማለት ነው። ፕሮፌሰር ኖም ቾምስኪ ምን ይላል መሰላችሁ? ራሱ አይሁድ ነው። እስራኤል ድ ኖት ሰርቫይቭ ንት ከረንት ፎርም ፎር ሎንግ ዊት አውጥ ማስ ዩ ኤስ ሰፖርት ሚሊተሪ ዲፕሎማቲክ ኤን ኢኮኖሚክ። የወታደራዊ የዲፕሎማሲያዊና የኢኮኖሚያዊ እርዳታ አሜሪካ ባትሰጣት በምንም መልኩ እስራኤል መቆየት አትችልም ይላል። ስለዚህ በራስህ የማትቆይበት ሰልፍ ሰስቴነብል ያልሆነ የበላይነት ወይም ያልሆነ ጥንካሬ አርቲፊሻል ነው። የሆነ ጊዜ ላይ ይቀለበሳል ማለት ነው። ምክንያቱም ራሷ የገነባችው ጥንካሬ ስለሌለ ማለት ነው። በሎቢ አቅም ላይ ነው ያለችው። ሎቢው የተሰበረ ጊዜ ሙሉ በሙሉ ቋጠሮ ይፈታል ማለት ነው። በራሷ ሰስቴነብል ጥንካሬ የላትም። የበሬ ግንባር የምታክል ሀገር ናት። ወይ ደግሞ እንዲትላልቅ የማዕድን ምንጮች ምኖች የሏትም። አሁንም ድረስ ለኢነርጂ ለምን በዙሪያው ካሉ ሀገሮች ጋር ዲፔንደንት ናት። ቦይኮት በየጊዜው እያደገ ነው የመጣው። በተለይ ደግሞ ቢዲኤስ የሚባለው እንቅስቃሴ አውሮፓ በጣም በብዙ መልኩ እስራኤልም ቦይኮት እያደረጓት ነው ያሉት። አሁን ባለው የቦይኮት እንቅስቃሴ ያለ እርዳታ ኢኮኖሚያ መቆም አይችልም። አሁንም በጣም እያቆለቆለ መጥቷል ከጦርነቱ ጀምሮ። የሚሊታሪ ጥንካሬዋም ቢሆን ዘላቂ አይደለም። ብዙ ሰዎች እንደዛ ያስባሉ፣ ግን እንደዛ አይደለም። ለምሳሌ አይረን ዶም በጣም የምትታወቅበት የአየር መከላከያ ሲስተሙ አይደል፣ ያለ እርዳታ ሱቬኒር ነው ማለት ይቻላል። ምክንያቱም በአትሌ ተብለው የሚጠሩ የመከላከያ ቦታ የሚተከሉ እጅግ በጣም ከፍተኛ ወጪ ነው የሚፈልጉት እና እያንዳንዱ ሮኬት በተተኮሰ ቁጥር የሚያወጡት ገንዘብ እጅግ በጣም ከፍተኛ ነው ማለት ነው። ያንን ደግሞ ብቸኛ ልታደርግ የምትችለው በአሜሪካ ገንዘብ ነው። ሙሉ በሙሉ በሌሎች ላይ የተንጠለጠለ ነው ማለት ነው እንጂ ከራሷ የሚመነጭ ጥንካሬ ማዳበር የቻለች ሀገር አይደለችም ማለት ነው። አይረን ዶም ያለ እርዳታ ሱቬኒር ነው። አይነኬ የሚታለፍ አይደለም ምናምን ነበር። አሁን ግን ሮኬቶች እያለፉ ሲገቡ የተለያዩ ቦታዎች ላይ ጉዳት ሲያደርሱ እያየን ነው እና የወታደር ቁጥሯም አነስተኛ ነው አካባቢ ወታደር ሀይል ያላት በዚያ ሀይል ደግሞ የሆነ ሰስተነብል የሆነ ኮንቬንሽናል ጦርነት ውስጥ ልትገባም አትችለም አሜሪካ ባትኖር ማለት ነው። ስለዚህ ሙሉ በሙሉ በአሜሪካ ድጋፍ ላይ ቁማር ነው እየሰራች አለችው። ቁማር ሲጫወቱ ደግሞ ሰዎች ሙሉ በሙሉ አንድ ቦታ ላይ ከመደቡ ሲበሉም አንዴ ነው መብላት እንዳለውላ መበላትም አለ ሁሉንም እንቁላሉን አንድ ቅርጫት ውስጥ የከተተ ሰው ወይ ይበላል ወይ ይበላል፣ መጨረሻ ላይ ባዶ ሊቀር ይችላል ማለት ነው። ሁሌ አሸናፊ የሆንክ አትሄድም። አሜሪካ ራሷ የቀውስ እንጂ የማሸነፍ ልምድ እንዳሌላት ይታወቃል። አፍጋኒስታንን ተመልከት፣ ኢራቅ በል፣ ምን በየቦታው አሜሪካ ቀውስ ነው እንጂ የምትፈጥረው። መጨረሻ ላይ ግን ሰስቴን አታደርግም። መጨረሻ ላይ ለቃ ትወጣለች፣ 10 ዓመትም 20 ዓመትም በጣም ብዙዎችን ገላ ዘርፋ መንብላ መጨረሻ ላይ ግን ሰስቴን ማድረግ አትችልም። አሜሪካ ኦልሞስት ለእድሜዋ ብዙውን ክፍል 95 በመቶን በጦርነት ያሳለፈችው ይላሉ፣ ግን ያሸነፈቻቸው ድርጅቶች እጅግ በጣም ጥቂት የሚባሉ ናቸው። መጨረሻ ላይ ተሸንፋ ትወጣለች፣ ግን እስከምትወጣ ድረስ የምትፈጥረው ቀውስ ደግሞ ያው ብዙ እንደሆነ ይታወቃል ማለት ነው።